ሰላም፣ ጤና ይስጥልን አርማጅ ተመልካቾቻችን መስከረም 24 2018 ዓ.ም ተምረተ ዕለታዊ መረጃዎችንና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው። በለጠ ካሳ ነኝ። የግንባር ዝርዝር መረጃዎችን እንግዲህ ከወደውጊያና የውሎ የግንባር ዝርዝር መረጃዎች የተለያዩ መረጃዎችን ይዤ አለው። ከነዚህ መካከል በተለያዩ አካባቢዎች ጎጃም፣ ጎንደር፣ ወሎ፣ ሸዋ የሚወስዱን ዝርዝር መረጃዎች አሉ። በቅደም ተከተል የምትሰማቸው ይሆናሉ። ከጎንደር ከተማ ወደ ባህር ዳር ደግሞ ከጎንደር አዲስ አበባ ተብሎ በተለምዶ የሚጠራውን ዋናውን መንገድ ተከትሎ ዛሬ ትራንስፖርት አገልግሎት ሙሉ በሙሉ ተቋርጧል፣ በተለይ ረፋድ አካባቢ። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ በዚህ ሰዓት የማድረሳችሁ ይሆናል። በዚህ ጉዳይ እንደዚሁ የፋኖ አዛዦችንም አነጋግሬ ያለው ዝርዝሩን የምትሰሙት ይሆናል። በጎንደር ዙሪያ እንግዲህ በካምፖች ላይ የደፈጣ ጥቃቶች ተፈጽመዋል። የሌሊት ጥቃት በተመሳሳይ በመንገዶች ላይ ድንገተኛ ጥቃቶች፣ እንዲሁም ደግሞ የግንባር ውጊያዎችም ተደርገዋል። ከዚህ ጋር በተያያዘም እንደዚሁ መረጃዎች አሉ እሱንም የማደርሳቸው ይሆናል። በዚህ ሰዓት ከያስኳቸው መረጃዎች መካከል በተለያዩ አካባቢዎች በተለይ በደባር ቀጠና በተደረገ ውጊያ እንደዚሁ ሰብዓዊ ቁሳዊና ወታደራዊ ኪሳራ ደርሷል። ወደ ሸዋም ወሎም ጎጃ የሚወስዱ መረጃዎች አስከትላለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከነዚህ ከግንባር መረጃዎች ባሻገር እንደዚሁ ከያስዋቸው ፖለቲካዊ መረጃዎች መካከል እንደዚሁ እነ ሽመልስ አብዲስ አዲስ ኃይል ሊያቋቁሙ መሆናቸውን የሚገልጸውን መረጃ በተመለከተ እንደዚሁ በሰዓት ከማድረሳችሁ መረጃዎች ይገኙበታል። በአምባሰል ቀጠናዎች ያለውን አሁናዊ ሁኔታና በወሎ የቀጠለውን ዘመቻ እንግዲህ ዘመቻ አደማሌ ወይም ደግሞ አባናደው ዘመቻ በአማራ ፋኖ ብሔራዊ ኃይል የመስራቅ ቀጠና በተለያዩ አካባቢዎች ሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወረዳዎች ዘመቻ እየተደረገ ነው። ከዚህ ጋር በተያያዘ በአምባሰል ቀጠና ሆነ ያለው ሁኔታ በተመለከተ መረጃ ይዣለው። ወደ ዓላማጣ የሚወስደን መረጃ አለ። አብራችሁ እንድትቆዩ በአክብሮት ይጋብዛለው። እንግዲህ ሀሳብ አስተያየት ቢኖራችሁ እንደተለመደው ጥቆማ ዜና ጂሜይል ዶትኮም በኢሜይል መልዕክቶችን፣ በሜሴንጀር፣ በቴሌግራም፣ በዋትሳፕ መልዕክቶችን እያደረሳችሁ ስለሆነ በእጅጉን የማመሰግነው። መልክቶቻችሁን በሌላ ሰዓት በዝርዝር እመለስባቸዋለሁ። በተለይ የሃይማኖታዊ ፖለቲካ እንዲሁም የፋኖን አንድነት በተመለከተ ዛሬ በርከት ያሉ አስተያየቶችን አድርሳችሁ እኛ አመሰግናለሁ። እንግዲህ የሃይማኖት ጉዳይ በተደጋጋሚ እንደሚባለው በጥንቃቄ ሊያዝ የሚገባው ጉዳይና እንደዚሁ የተለያዩ አሻጥሮች ስውርና ግልጽ የሆኑ እጆች ያሉበት ጉዳይ ስለሆነ በተለይ ከአማራ የህሉና ትግል አንጻር ይህን ጉዳይ በተለየ መንገድ ለፖለቲካ ዓላማና ፍጆታ የሚያውሉ በርካታ ሰርጎ ገብ ኃይሎች አሉ፣ ከውጭም ከውስጥም። ይሄ ጉዳይ በጥንቃቄ መታየት አለበት። ትላንትና አማራ በማንነቱ በወለጋ በመተከል በአዲስ አበባና በሸገር ከተማ በማንነቱ ብቻ ሲፈናቀል ያለ ሃይማኖት ገደብ እነዚህ አማራን የሚያፈናቅሉ ኃይሎች ሲጨፈጭፉት በወለጋ የህፃናት ደም ሲፈስ እስካሁን አጽማቸው ተከስክሶ በነበረበት ሁኔታ ብዙም ለአማራ ህዝብ ድጋፍ ሲያደርጉ ያልታዩ አካላት አሁን የሃይማኖት ጉዳይን እንደ አጀንዳ ይዘው እየመጡ ነው። በዚህም እንግዲህ ብልጽግናም ካሁን በፊት በተደጋጋሚ በተለይ በተለይ ደግሞ የኦሮሞ ኦህዴድ ብልጽግና ይህንን ጉዳይ ካሁን በፊት በሞጣ መስጊድ ከዛ በኋላ በተለያዩ አካባቢዎች የነበረውን ሁኔታ በተመለከተ የኦቤን የኦሮሞ ብሮድካስቲንግ ኢንኮርፖሬት በወቅቱ እንግዲህ ከሀምሳ ሰባት በላይ ዜናዎችን በዚህ ጉዳይ ብቻ በፕራይም ዜና መስራቱን ስናስታውስ ጉዳዩ ጉዳዩ ተራ ክስተትና ያለመሆኑን በመገንዘብ በዚህ ጉዳይ ላይ እንግዲህ ያሉ አስተያየቶቻችሁን በስሜት ከመሆን እንድትቆጠቡ አንድ ሕዝብ እና አንድ ሕዝብ ለረጅም ጊዜ ተዋልዶ የኖረ ሕዝብ ነው። የሃይማኖት መቻቻልን በተለይ የአማራ ሕዝብ ለዓለም ተምሳሌት የሆነ ነው። ለአምስት መቶ ዓመታት ጭምር እነ ቀሲስ አልቫሬዝ የዛሬ አምስት መቶ ዓመት ወደ ኢትዮጵያ ለጉብኝት በመጡበት ጊዜ ደሴን አካባቢ የነበረውን እንግዲህ፣ በወቅቱ ደሴ ከተማ አልነበረም፣ ሐይቅና አካባቢ የነበረውን መቻቻል በተመለከተ ለአውሮፓውያን ጭምር አርዓያነቱን ያሳዩበት ዘመንና ያ ዘመን ነው ያለው። አሁን ከዛ ባለፈ ጉዳዩን ለፖለቲካ አጀንዳ የሚጠቀሙ ሰዎች ካሉ ጊዜው ያለፈበት መሆኑ ግምት ውስጥ ማስገባት፣ በስሜት የሚነዱ ወንድም ደግሞ በዚህ ላይ ያላግባብ የአስተያየቶች የሚሰጡ አካላትን በተመለከተ ሌ በዚሁ እናንተም ትዝብቶቻችሁን እያስቀመጣችሁ ከዚህ አንጻር በርከት ያሉ አስተያየቶች ደርሰውኛል። ይህንንም በተመለከተ እንግዲህ ያው በአዎንታዊም ባሉታዊ እየተጻፉ አስተያየቶች ናቸው። በሌላ ጊዜ መለስባቸውናል። ወደ መረጃዎቹ ሲሄድ የኤርትራን ምላሽ የተመለከተው መረጃ አስቀድማለሁ። ኤርትራ በቁጣ ምላሽ ሰታለች። በተለይ እንግዲህ ቀይ ባህር የኤርትራ ሉዓላዊነት ነው፣ ሉዓላዊ ግዛት ነው በምንም መንገድ በምንም በምንም መንገድ ሊለወጥ የማይችል እና እውነታውም ሊቀለበስ የማይችል ነው ኤርትራ ስትል እንግዲህ ስለ ቀይ ባህር ባለቤትነቷ ባረጋገጠችበት ጽሁፍ ነው። እንግዲህ ኤርትራ በርከት ያሉ ጉዳዮችን ሰሞኑን ሲሰጡ ከነበሩት የጽሁፍ ምላሾች በአንጻሩ የዛሬው ምላሽ ጠንከር ያለ ነው። እንግዲህ መነሻ አድርጎ ይሄ ጽሁፍ የተዘጋጀው ሰሞኑን ሆርን ሪቪው በሚል ጽሁፍ እየወጣ አንድ ጽሁፍ ነበር ለዚህ ምላሽ ቢሆንም የቁጣ ጭምር በርካታ ቃላትን እንግዲህ እየተጠቀመ መጣጥፍ ነው። የኤርትራ ምላሽ ሬድሲ ባኮን ተብሎ በሚጠራ ገጽ ላይ በወጣው ጽሁፍ ከሁለት ቀናት በፊት በሆርን ሪቪው ላይ ለታተመው ጽሁፍ አጸፋ ምላሽ እየሰጠ ነው። ጽሁፉን እንግዲህ ሆርን ሪቪው ላይ የወጣውን ጽሁፍ ዋጋቢስ፣ መሰረተ ቢስ። የኤርትራን ነፃነት በዚህ መሰረተ ቢስ ሐሳብ አይቀለበስም ሲል ነው እንግዲህ የኤርትራ የማስታወቂያ ሚኒስትር ምላሽ ሰጠው። የኤርትራ የማስታወቂያ ሚኒስትር ምላሽ ሰጠው። ጽሁፉ እውነትነት የሌለው ይዘቱ ምንም ቁም ነገር የሌለው ሌላ ሲልም አጣጥሎታል። የኤርትራ ነፃነት በኢትዮጵያ በሚሰጥ ዋስትና የሚጸን አይደለም። በአዲስ አበባ እውቅና መስጠትና እና በአዲስ አበባ እውቅና መንፈግም የተመሰረተ የኤርትራ ነፃነትና ሉዓላዊነት የለም ሲል እንደዚሁ ምሬቱን ገልጿል። የኤርትራ ነፃነት በደም የተከፈለ ነፃነት፣ በአለም አቀፍ ሕግና ለሶስት አስርት ዓመታት በሉዓላዊነት ታውቆ ያደረ ነፃነት ነው ያላት ኤርትራ ሲልም ጽሁፉ አክሏል። ሆርን ሪቪው የሚለው ጽሁፍ እንግዲህ ስድስት ሰዎች ያንን ጽሁፍ እንዳዘጋጁት ይጠቅስና ይሄ ምላሽ ጽሁፉ እንግዲህ እርባናቢስ የብልጽግና ፍላጎት ያሳየ ሲል ምላሽ ሰጥቶበታል። ጽሁፉ እንግዲህ ጽሁፉ በድምዳሜው ህግና ታሪክ የተመረኮዘ አይደለም ሲል እንግዲህ በኤርትራ በኩል የተሰጠው ምላሽ ያሳያል። ያው እንግዲህ ይህንን ምላሽ ያሰጠው ጽሁፍ ከሁለት ቀናት በፊት እንደምታስታውሱት ሆርን ሪቪው ተብሎ የሚጠራ አንድ ገጽ ላይ ኢትዮጵያ ለኤርትራ የሰጠችውን የአገርነት እውቅና የማንሳትና የማጤን ጉዳይ በተመለከተ የወጣ ጽሁፍ ነው። በጽሁፉ ላይ እንግዲህ ኢትዮጵያ በተለይ እንግዲህ በዓለም አቀፍ ደረጃም ህግ አለ በሚል ነው ያ ጽሁፍ ይዞ የወጥቶ የነበረው። እንግዲህ በኤርትራ ደግሞ በምላሿ በሬድሲ ባኮን ተብሎ በወጣው ጽሁፍ ላይ የሆርን ሪቪው የተሰጠው ምላሽ የኤርትራ ወይ ደግሞ የኤርትራ ህዝብ ነፃ አውጪ ግንባር የነበረውን ተጋድሎ በምጽዋ፣ በመንድፋራ በተለያዩ አካባቢዎች ከደርግ ሰራዊት ጋር በወቅቱ የነበረውን ተጋድሎም እንደዚሁ አንስተው አህዛዊ መረጃዎችንም እንደዚሁ አካቶ ነው ምላሽ የተሰጠው። የቅዝሚ ግዛት ታሪክንም ጨምሮ ኢትዮጵያ በተለይ በሉዓላዊነት አትሰጠንም፣ አትነጥቀንም የሚል ረጅም ጽሁፍ እንግዲህ በጭብጥ አካቶ ይዞ ወጥቷል። ከዛ ባሻገር ኢትዮጵያ ለኤርትራ የሰጠችውን እውቅና ብታነሳ ጸፋዊ ምላሽ በዓለም አቀፍ ህግ መሰረት እንደሚጠይቅም ጭምር ነው ይህ ጽሁፍ የያዘው ባህተታው፣ የፌዴሬሽን ከፈረሰ በኋላ ኢትዮጵያና ኤርትራ በነበራቸው ዘመናት የነበረውን አጠቃላይ ከኤርትራ የተወሰደ ሀብትንም ጭምር እንጠይቃለን የሚል ጽሁፍም ተካቶበታል። ይህ እንግዲህ በመካከለኛው ምስራቅ የሁለት ሀገራትንም ተሞክሮ በማጣቀሻነት ይዞ ነው የጽሁፍ አጸፋዊ ምላሽ የተሰጠው። እንግዲህ ከዚህ ባሻገር የኢትዮጵያ ባለስልጣናት በተለይ ወታደራዊና የፖለቲካ መሪዎች በተደጋጋሚ ቀይ ባህርን በተመለከተና ስላሰብ ሰሞኑን ለሰጧቸው ምላሾች የኤርትራ ማስታወቂያ ሚኒስተር በየዕለቱ ምላሽ እየሰጠ ነው፣ ተደጋጋሚ ምላሾችን እየሰጠ ነው። እንግዲህ ለዚህም ሆርን ሪቪው ላይ ለወጣው ጽሁፍም ይህንን ምላሽ ሰጥቷል። ወደ እንዲሁ ወደ አፍሪካ ቀንድና ተዛማጅ መረጃ አንድ መረጃ ላድርስ፣ ኢትዮጵያን የሚመለከት ኢትዮጵያ ለግብፅ ምላሽ ሰጥታለች። ዛሬ ኢትዮጵያ በሰጠችው ምላሽ ግብፅ ከሁለት ቀናት በፊት ላወጣቸው መግለጫ ነው ምላሽ የሰጠችው። ኢትዮጵያ ምላሽ በሰጠችበት ግብፅ ሰሞኑን ባወጣቸው መግለጫ በሱዳን የተከሰተውን ጎርፍ መጥለቅለቅ አስመልክቶ ለጎርፉ መጥለቅለቅ ኢትዮጵያን ተጠያቂ አድርጋለች ግብፅ ይህም የሆነው ኢትዮጵያ አባይ ግድብ ላይ በፈጸመችው የአስተዳደር ችግር ምክንያት የተከሰተ ጎርፍ ነው ሱዳንን ያጠቃት ስትል ግብፅ መግለጫ አውጥታለች። ኢትዮጵያ የኢትዮጵያ ውሃ ሀብት ሚኒስትር በዛሬ በሰጠው መግለጫ ግብፅ በተንኮል የታዘለ ፍረጃ አድርጋለች ሲል አጣጥሎታል። የግብፅን መግለጫ ላለፉት አንድ መቶ ዓመታት በነሐሴና በመስከረም ወር መጨረሻ ላይ የአባይ ወንዝ የሚኖረውን የውሃ መጠን በተመለከተ አሃዛዊ መረጃዎችን በማሳየት በግማሽ ያነሰ ውሃ አሁን ያለው ፍሰት መሆኑን በመግለጽ ይህንን በተመለከተ ማንም ሊያረጋግጠው የሚገባና ከእውነት የራቀ ነው ሲል ነው ውሃ ሀብት ሚኒስትር ምላሽ የሰጠው። ግብፅ ያወጣቸው መግለጫ የሱዳን መንግስት በጉዳዩ ላይ እንግዲህ የጉዳዩ ባለቤት የሱዳን መንግስት ከሰጠው መግለጫ ፈጽሞ የማይገናኝ ፖለቲካዊ ይዘት ያለው እንደሆነም ተመልክቷል። የሱዳን መንግስት ባወጣው መግለጫ የአባይ ውሃ ሙላትን በተመለከተ በአካባቢው የሚገኙ የመንደሮችን የእርሻ ቦታዎችን በተመለከተ በአሰራጨው መረጃ በአየር ንብረት መዛባትና በጦርነቱ ምክንያት መሰረተ ልማቶች በመውደማቸው የጎርፍ መጥለቅለቅ ሊከሰት ስለሚችል በሚል የጉዞ ሁኔታ ማስጠንቀቂያ መስጠቱ ይታወቃል። ግብፅ ግን ይህንን ፖለቲካዊ ፍረጃ ይዛ መጣለች፣ ምላሽ ተሰጥቷል። ወደ ሌሎች የግንባር ዝርዝር መረጃዎች ነው የሚሄደው። ወደ መራ ቤቴ የሚወስደን መረጃ አስቀድማለሁ። በመራቤቴ ቤት በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ከአለም ከተማ ወደ ኮላሽ ግዳጅ ስምሪት ላይ በነበረ የአየር ወለድ ኮማንዶ ኃይል ላይ ነው የደፈጣ ጥቃት የተፈጸመው። ዛሬ ረፋድ በተፈጸመው የደፈጣ ጥቃት በተለይ ዋሪን ቀበሌ አብረጃት ሸለቆ ላይ በተፈጸመው የደፈጣ ጥቃት ጉዳት ደርሷል። የደፈጣ ጥቃቱ አንድ መቶ አንደኛ አየር ወለድ የሻለቃ አባላት ላይ ነው የተፈጸመው። በዚህም እንግዲህ በርካቶች ሙትና ቁስለኛ ስለመሆናቸው ከአካባቢ የወጡ መረጃዎች ያሳያሉ። ወደ ደብረ ማርቆስ የሚወስድን መረጃ ሳስከትል ደብረ ማርቆስ ሌሊት በነበረው ተኩስን በተመለከተ ፋኖ ማብራሪያ ሰጥቷል። በጠዋቱ የመረጃ ጊዜያችን በአካባቢው የዓይንማኞች ዋቢ በማድረግ መረጃ ድርሻችሁ ነበር። አሁን እንግዲህ ይህንን ዘመቻ በተመለከተ በሰጠው መግለጫ በአራት አቅጣጫዎች ሌሊት ወደ ደብረ ማርቆስ በመግባት ጥቃት መክፈቱን ገልጿል። በተለይ የቦ ወንቃ ኮሌጅ ሞሰብ ተብሎ በሚጠሩ አራት አቅጣጫዎች ወደ ደብረ ማርቆስ በመግባት ጥቃት ፈጽሟል። በፈጸመው ጥቃትም የሌሊት ኦፕሬሽን በቦምብ ፍንዳታ እና በሩምታ ተኩስ ጭምር በተፈጸመ ጥቃት በከተማ ውስጥ የሌሊት ጥበቃ እና ስምሪት ላይ የነበሩ የመንግስት የጸጥታ ኃይሎች ላይ ጉዳት ማድረሱን ገልጿል። በዚህም እንግዲህ በርካቶቹ ጉዳት ደርሶባቸዋል። የፖሊስ የአድማ ብተና አባላት ሲል ነው ፋኖ እየገለጸው። የአይን ማኞች ዳሊጋው መሀል ከተማ እንግዲህ ቤተ መንግስት አካባቢ መምህራን ኮሌጅ እና ድብዛ ተብሎ የሚጠሩት አካባቢዎች ከሌሊቱ ስምንት ሰዓት እስከ ዘጠኝ ሰዓት ድረስ በነበሩ ውጊያዎች ከፍተኛ ተኩስ ይሰማ እንደነበር እና የመንግስት ወታደሮችም ከኮሌጅ ባሕር ዳር መውጫ ወደ መሀል ከተማ በተደጋጋሚ በፓትሮል ወታደር ተሸካሪ የቡድን መሳሪያዎችን ጭነው ይመላለሱ እንደነበር ሲገልጹ ምናልባት ቁስለኞችን እያነሱ ይሆናል ሲሉ እንደዚሁ መላምታቸውንም ጨምረው ገልጸዋል። ወደ ሰሜን የሚወስደን መረጃ ላስከትል። በሰሜን አውራጃ ደባርቅ ወረዳ ጭና ቀበሌ ዛሬ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ውጊያው ከጭና እስከ ደባርቅ አቅራቢያ ውቅን ተራራ ድረስ እየሸፈነ እንደነበር ከአካባቢ የወጡ መረጃዎች ያሳያሉ። ዛሬ ማለዳ 12 ሰዓት ጀምሮ በዚህ አካባቢ እስከረፋ ድረስ በተደረገው ውጊያ የራስ አሞራው ውብነህ ኮር የተለያዩ ብርጌዶች በዘመቻው ተሳትፈዋል ክፍለ ጦሮችን ጨምሮ። በዚህም እንግዲህ የደረሰውን ጉዳት በተመለከተ ከሰላሳ በላይ መንግስት ወታደሮች የአድማ ብተና የሚሊሻ አባላት ጉዳት ሲያስተናግዱ፣ የቡድንና የነፍስ ወከፍ መሳሪያዎች ተተኳሽ፣ ወታደራዊ ሎጂስቲክ ፋኖች ስለመግባቱ መረጃዎቹ ይጠቁማሉ። ውጊያው ከጭና እስከወቅን ድረስ በቡድን መሳሪያ ጭምር የታገዘ እንደነበረም እንደዚሁ የመረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች ሲሄድ ወደ አዊ ዞን አዲስ ቅዳም የመስደን መረጃ ላስከትል። በአዊ ዞን አዲስ ቅዳም ፋግታ፣ አዊ ዞን አዲስ ቅዳም ከተማ ዙሪያ ዛሬ ማለዳ በተደረገ ዘመቻ ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱን ለማወቅ ተችሏል። ዛሬ ማለዳ ፋኖ አዲስ ቅዳም ከተማ ገብቶ በከፈተው ልዩ ኦፕሬሽን እንደሆነ ዘመቻ በርካታ ቁጥር ያላቸው የአድማ ብተና የሚሊሻና የፖሊስ አባላት ጉዳት አስተናግደዋል። በዚህ በውጊያው በተለይ ከባድና ቀላል ጉዳት ያጋጠማቸው የሚሊሻ አባላት ወደ አዲስ ቅዳምና ኮሶቨር ሕክምና ማዕከላት መወሰዳቸውም ተገልጿል። በዘመቻው የነፍስ ወከፍ መሳሪያዎች በፋኖጅ ሲገባ እስከ አራት ሰዓት ድረስ በአዲስ ቅዳም ከተማ ዙሪያ የነበረው አጠቃላይ እንቅስቃሴ ቆሞ ነበረ። ከአራት ሰዓት በኋላ ግን ከተማው በተለይ ከሰዓት በኋላ ወደ መደበኛ እንቅስቃሴ መመለሱን መረጃዎች ጠቁመዋል። ወደ ጎንደር የሚወስደውን መረጃን ማስከትለው ጎንደር ከጎንደር ባህር ዳር ወደ ደብረ ታቦርና ባህር ዳር የሚወስደው መንገድ ጎንደር መውጫ አካባቢ ዛሬ ረፋዱ ሙሉ በሙሉ የትራንስፖርት አገልግሎት አቁሞ ዝግ ሆኗል ተብሏል። ዛሬ ማለዳ ከጎንደር ከተማና ከአዘዞ ከተማ የተነሱ ተሽከርካሪዎች ወደ ባህር ዳር ሊያደርጉት የነበረው እንቅስቃሴ እንግዲህ ከከተማው መውጫ ተመልሰዋል። እንደዚሁ ደግሞ ገፍተው ሂደው የነበሩ ማክሰኝ፣ ጠዳም፣ ፍራንስ ከተሞች ላይ ተሽከርካሪዎች ተከማችተው ቆመዋል ነው የተባለው። ከአዲስ ዘመን ወደ ጎንደር እንደዚሁ እንቅስቃሴ ላይ የነበሩ ተሽከርካሪዎች አዲስ ዘመን በብዛት ቆመዋል። ዛሬ ማለዳ በዚህ ጉዳይ ላይ የፋኖ መሪዎችን አናግሬያለሁ። ፋኖ ደረጀ በላይ ለዚህ ስለተዘጋው መንገድ በተመለከተ ጠይቄው ነበር። ምላሽ ሰጥቷል። ትናንትና በአሰራጩት መግለጫ የጎንደር ጠቅላይ ግዛት ሕዝብ ላልተወሰኑ ቀናት መንገድ እንዲዘጋ መወሰኑን ገልጾ ነበረ። ይህንን ጠይቄው አወስነናል። ምክንያቱ ደግሞ በዋናው መንገድ ከጠዳ እስከ አዲስ ዘመን የሚፈጸመውን ዝርፊያ፣ ህገወጥ ኬላ በተመለከተ ሕዝብ እያለቀሰና እያማረረ ስለሆነ በሁለት ቀናት ኦፕሬሽን ወይም ደግሞ ዘመቻ ዘራፊዎቹን ቀማኞቹ ላይ እርምጃ ለመውሰድ ያመች ዘንድ ነው የትራንስፖርት እንቅስቃሴና የተሽከርካሪ ገደብ የተጣለው ሲል ነው የገለጸው። አሁን ወቅቱ እንግዲህ በተለይ በጎንደር ቆላማ ቀጠናዎች፣ በወልቃይት ዞን፣ በምዕራብ ጎንደር እና በማዕከላዊ ጎንደር አንዳንድ አካባቢዎች የጉልበት ሰራተኞች በብዛት የሚፈለጉበት ጊዜ ነው። አሁን በዚ ሰዓት እንኳ የአካባቢው አስተዳደሩ ባወጣው መግለጫ እስከ ሁለት ሚሊዮን የጉልበት ሰራተኛ የሚፈለግበት ነው። ይሄ ደግሞ ከተለያዩ የአማራ ክልልና ከመሃል ሀገር ለጉልበት ስራ ወደዛ አካባቢ የሚንቀሳቀሱ የጉልበት ሰራተኞች ላይ ተጽዕኖ ያሳድራል በሚል የአማራ ፋኖ ብሔራዊ ኃይል በዚህ ጉዳይ ላይ የመንገድ መዘጋቱን መቃወሙን ጨምሮ ለደረጀ አንስቸለት ነበረ። ይሄ መንገድ መዝጋት የሚያደርሰውን ኢኮኖሚያዊ ጫና ገምግማችሁታል ወይ ብየው ነበር። ይህንን በተመለከተ እንግዲህ በአጭር ቀን ውስጥ መንገዱ ይከፈታል። በጎንደር ባህር ዳር ባለው መንገድ ያለውን ዝርፊያ ለማስቆም ነው ይህን የወሰን ነው። ከዚህ ጋር በተያያዘ እንግዲህ በአጭር ቀናት መንገዱ ይከፈታል ሲል ምላሽ መስጠቱን ለማወቅ ተችሏል። መቼ ይከፈታል የሚለውን በተመለከተ እናሳውቃለን የሚል ምላሽ ነው የሰጠው። ከዚህ ጋር በተያያዘ የተዘጋውን መንገድ ለማስከፈት ካዘዞ ወታደራዊ ካምፕ ከጎንደር ከጠዳ ከማክሰኝት መንገድ ለማስከፈት የመንግስት ኃይል እንቅስቃሴ እያደረገ ነው የሚገኘው በቡድን መሳሪያዎችን ሜካናይዝድ ኃይል ጭምር በመያዝ እየተንቀሳቀሰ ነው የሚገኘው ይህን ተከትሎ ምንዝሮ መገጭ አዲስ ጌ ድንዛዝ አካባቢዎች እስከ ቁልቋል በር ድረስ እንደዚሁ የደፈጣ ጥቃቶችና እና የተኩስ ልውውጥ መደረጉን መረጃዎች ጠቁመዋል ያም ሆኖ እስካሁን ድረስ መንገድ ማስከፈት አልቻለም የመንግስት ኃይል ሌላው መረጃችን ወደ አምባሰል የሚወስደን ነው በደወሎ አምባሰል በተለያዩ አካባቢዎች የመድፍ ድብደባ እየተፈጸመ ነው ተብሏል። በመድፍ ድብደባው በተለይ መድፍ ድብደባው ያተኮረባቸው አካባቢዎች ወደ አምባሰል ሮቢት፣ ጎልቦ፣ ጨፌ ኬንተር ተብለው የሚጠሩት የአምባሰል ቀጠናዎች ላይ መድፍ ድብደባ እየተደረገ ያለው መድፍ እንግዲህ ከሀይቅ ከተማ ሸሙሳ ተራራ ተብሎ ከሚጠራው ላይ ነው። ወደ አምባሰል ተራራ ድብደባ እያደረገ ያለው መድፎ ባለ 121 ሚሊ ሜትር የሚባለው ትልቁ መድፍ እንደሆነ የአይን ማኞች ገልጸዋል። እስካሁን ድረስ በዚህ የመድፍ ድብደባ የደረሰው ዝርዝር ጉዳት ባልታወቀም፣ እንግዲህ አምባሰል እንደሚታወቀው ሰሞኑን በነበሩ ዘመቻዎች በፋኖ ሙሉ ቁጥጥር ስር ካሉ አካባቢዎች አምባሰል ይገኝበታል። አምባሰል ወረዳ ሙሉ ውጫሌ ከተማን ጨምሮ በፋኖ ቁጥጥር ስር ነው የሚገኘው። ይህን ተከትሎ ነው የመንግስት ኃይል ከተውለደሬ ከሀይቅ አካባቢ የመድፍ ድብደባ እያደረገ የሚገኘው። አሁንም ውጫሌ፣ ውርጌሳ፣ መርሳ ማሃላም ባል ጨምሮ ሀውሩና አምባሰል እስከ ወልዳያ ድረስ ባለው መስመር ያሉ ወረዳዎችና ከተሞች በፋኖ ቁጥጥር ስር ይገኛሉ። ወደ አለማጣ የሚወስደን መረጃ ላስከትል። አለማጣ ትምህርት ቤት ቁሳቁስ በህወሓት ታጣቂዎች እየተቃጠለ ነው የሚል መረጃ ነው። የህወሓት ታጣቂዎች እያቃጠሉት የሚገኙ የትምህርት ቁሳቁስ በአማርኛ የሚያስተምሩ ትምህርት ቤቶችን እንደዚሁም ጥቃት አድርሰውባቸዋል። በአማራ ክልል የተዘጋጅቶ ወደ አካባቢው የተበተኑትን የትምህርት ማስተማሪያ መጽሐፍት እንዲሁም ደግሞ ሌሎች የትምህርት መርጃ መሳሪያዎችን ነው እያቃጠሉ የሚገኙት። አማርኛ ቋንቋ ለምን ይነገራል? በአማርኛ ለምን ታስተምራላችሁ? በሚል ከአማራ ክልል እንደ አማራ ክልል ብልጽግና አካባቢውን ለሁለት ዓመት ይዞት በነበረበት ጊዜ ትምህርት ማስጀመሩና ትምህርት በአማርኛ ቋንቋ ባፍ መፍቻቸው መሰጠቱ ይታወቃል። አሁን የመንግስት ትምህርት ቤቶች ሙሉ በሙሉ ይህን እንዲያቆሙ የህወሓት ታጣቂዎች ሲደረግ፣ የግል ትምህርት ቤቶችም በአማርኛ ለምን ታስተምራላችሁ በሚል ትምህርት ቤቶቹ እንዲዘጉ እንዲሁም ደግሞ የትምህርት ቁሳቁሱ እንዲቃጠል እየተደረገ ነው የሚገኘው። እንግዲህ በዚህ ቀጠና አማራውን ትጥቅ ለማስፈታትም የህወሓት ታጣቂዎችን ውሳኔ በተመለከተ መረጃ ሳደርሳችሁ ነበር። ከዚህ ጋር በተያያዘ ኮማንድ ፖስቱ ለቆ ይውጣልን የሚል ሰልፍም እንደዚሁ ለማዘጋጀት በህወሓት ታጣቂዎች በኩል ሽር ጉድ እያሉ እንደሆነ ነው የታወቀው። ለዚህ እንግዲህ ሰልፉ የሚሳተፉ ከትግራይ የሚመጡ ሰዎች እንዲሁም ደግሞ የህዋ ታጣቂዎች በሲቪል ልብስ በሰልፉ ላይ እንዲገኙ ትዕዛዝ ተሰጥቷል። ሰልፉ መቼ እንደሚደረግ አልታወቀም። እንግዲህ ን በተመለከተ መከላከያ ይውጣልን የሚል ሰልፍ ኮማንድ ፖስት ይውጣልን የሚል ሰልፍ ነው እየተዘጋጀው ተብሏል። ሌላው በዚሁ መዘጋጃ ቤት ዓላማጣ መዘጋጃ ቤት ጅምር ህንፃ አለ። እሱን ዛሬ የድሽቃና ሞርተርን ጨምሮ የቡድን መሳሪያዎች የህዋ ታጣቂዎች እያከማቹበትና ወደ ወታደራዊ ካምፕነት እየለወጡት ነው ሲሉ የዓይን እማኞች ገልጸዋል። ተጨማሪ ኃይልም ዛሬ በካሶኒ ተሽከርካሪዎች ከመሆኒ ወደ ዓላማጣ እየገባ እንዳረፈደ ተገልጿል። ሌላው በዚህ ሰዓት ከያስኳቸው መረጃዎች መካከል የመጨረሻ መረጃ የሽመልስ አብዲሳን የተመለከተ ነው። እነ ሽመልስ አብዲሳ አዲስ የወጣቶች ግንባር የተባለ የፖለቲካ ድርጅት ሊያቋቁሙ እንደሆነ ታውቋል። በእነ ሽመልስ በኩል ድጋፍ ተደርጎለት በቅርቡ ምስረታውን ይፋ ያደርጋል የተባለው የፓርቲ የተበተነውን የኦሮሞ ወጣት ወደ አንድ እንዲያሰባስብ በሚል እቅድ ተይዞ የሚመሰረት ፓርቲ እንደሆነ ነው ለማወቅ የተቻለው። ይህ እንግዲህ ኦህደድ ብልጽግና የኦሮሞን ፖለቲካ ለመሰብሰብ በእጅ አዙር ይህንን አዲስ የሚመሰረተውን ግንባር ይጠቀምበታል ሲሉ የመረጃ ምንጮች ገልጸዋል። ለዚህም ሽመልስ አብዲሳ አጠቃላይ የስምሪት የገንዘብ የሰው ኃይል ድጋፍ እያደረጉ ነው፣ ለዚህ ምስረታ ነው የተባለው። በዚህ ግምገማ ላይ የመረጃ ምንጮች እንዳደረሱት ሽመልስ አብዲሳ በኢትዮጵያ ውስጥ እንግዲህ አጋር ያሏቸውንና መቆጣጠር ያለብንን ተቋማት ሙሉ በሙሉ ተቆጣጥረናል። ከቁጥጥራችን ውጭ ሊወጣ ያሰበውና አንዳንድ የኛ ሆነው ከሀዲ ወይም ደግሞ እኛን የካዱ አካላት እንዳይጠቀሙበት ወጣቱን መሰብሰብ አለብን በሚል ይህን ግምገማ ሲያደርጉ ቤተ እምነቶችን ሙሉ በሙሉ መቆጣጠራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሙሉ መዋቅር መቆጣጠራቸውን የኢትዮጵያ እስልምና ምክር ቤትን ሙሉ መዋቅር መቆጣጠራቸውን እንዲሁም ደግሞ ሌሎች አንዳንድ የፕሮቴስታንት አብያተ ክርስቲያናትንና ሕብረቶችን ሙሉ በሙሉ መቆጣጠራቸውን ከዛ አልፎ ደግሞ በአማራና በትግራይ አካባቢ ከእነሱ ጋር የሚሰለፉ የፖለቲካ ቡድኖችን እንዳያገኙና ወደፊትም እነዚህን የመመልመል ስራውን አጠናክረው እንደሚቀጥሉ በውይይታቸው አንስተዋል ሲሉ የዓይን እማኞችን ገልጸዋል። ኦነግ ሸኔንን በተመለከተ ትይዩ አዲስ ታጣቂ የመፍጠር ሂደቱ እንደዚሁ በባለ ሀብቶች የሚደገፈው ይሄ በቅርቡ ይፋ ይሆናል። በዚህ መንገድ ሁሉንም ለመቆጣጠር የሚደረገው እንቅስቃሴ በአካል እንግዲህ እዚህ አሁን የሚመሰረተው የወጣቶች ንቅናቄ ነው ሲሉ የመረጃ ምንጮች እንናድርሰዋል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ጊዜ